ለምን የራሱን አያስተምርም? ለምን ይተቻል? ለምን ይነቅፋል? ፕሮቴስታንት ሞቷል፣ የሞተ እምነት ነው። ልብ አድርጎ ሁልጊዜ ቤተ ክርስቲያን መልስ ስትሰጥ ነው የምትገኘው። ሁልጊዜ ጸብ አጫሪ አደለችም። ስማምን ማይል ውርጋት ወረጋ፣ እንዲሁ ድፍረት ነው። ጉልበት እኮ ሞልቶና የዚህ ዱርዬ ይ አገር የለሽ ቆት መጤ ኩተት አራሙጫ ይዞ መጥቶ የሚያፈስ አትነትፍም። ነገረኛ አደለችም። እንዳውራ ዶሮ

ዲያብሎስ፣ ልጆች የግብር ልጆቹ የአሪዎስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ፣ ወይንህ ከገሞራ አንተ ሰዶማዊ፣ አንተ የገሞራ ልጅ፣ ዳሩ ይገባሃል እንዲሄ